ሰላም ጤና ይስጥልኝ። ወደ ሶስተኛ ክፍል ተማሪዎች እንዴት ከረማችሁ? ሰላም ናችሁ ወይ? በዛሬው በክፍል አምስት የምናየው ይህችን መልመጃ አምስትን መልመጃ አራት መልመጃ አራትን እና ከዚያ ወሳኝ የሆነች ነጥብ ደግሞ በጣም የምትገረሙበት መደመርና መቀነስ ሊትርና ሚሊሊትር ሆነው መደመርና መቀነስ ላይ የሚገጥሙንን እንከኖች ከነ መፍትሄው እናያለን። እሺ ፈጠንን እያልኩ ለመስራት እሞክራለሁ። ጥያቄ አንድ ምንድን ነው የሚለው? በሊትርና በሚሊሊትር መካከል ያለው ዝምድናና ልዩነት ነው የሚለው። እንግዲህ ዝምድናቸው አንድ ሊትር አንድ ሺህ ሚሊ ሊትር እና ዝምድናቸው የአንድ ሺህ ያክል ልዩነት አለው አንድ ሊትር አንድ ሺህ ሚሊ ሊትር አለው። ሌላው ዝምድናቸው ለመስፈሪያነት ያገለግላሉ ነው። ልዩነታቸው ያላቸው ልዩነት ደግሞ ሚሊ ሊትር ለትንሽ ነገር፣ በጣም ትንሽ የሆነ ነገር ለምሳሌ መርፌ ታዞልን ወይንም ደግሞ ሽሮፕ ታዞልን ሽሮፓን የምንወስድበት መጠን የሚታዘዝበት ሲሆን ወይም ደግሞ በመርፌ የሚሰጡ መድኃኒቶችን የምንወጋው የመድኃኒት መጠን የምንለካበት በሚሊ ሊትር ሲሆን ሊትር ደግሞ እንደ ወተት፣ ዘይት እና የመሳሰሉትን እንሰፍርበታለን ማለት ነው። በነገራችን ላይ አንድ ሊትር አንድ ኪሎ ግራም እንደሆነ ስንቶቻችሁ ታውቃላችሁ? አንድ ሊትር ለምሳሌ ወላጆቻችሁ አንድ ኪሎ ግራም ዘይት ገዝታችሁልኝ ነው ቢሏችሁ፣ አንድ ኪሎ ግራም ዘይት ማለት አንድ ሊትር ዘይት ማለት ነው። በዚሁ አጋጣሚ እንድታውቁት ነው። በመቀጠል ወደ ሁለተኛው ጥያቄ ሲሄድ የሚከተሉትን ወደ ሚሊ ሊትር ቀይሩ ነው የሚለው። ወደ ሚሊ ሊትር ነው። የተሰጡት በሊትር ነው። እንደምትመለከቱት በሊትር ናቸው የተሰጡት እና ስለዚህ ከሊትር ወደ ሚሊ ሊትር በምንቀይርበት ጊዜ ወደ ትንሽ መስፈሪያ በምንቀይርበት ጊዜ በክፍል አራት ነግሬያችኋለሁ፣ እንዳትረሱ አይረሴ የሆነ መንገድን ማሳይቻችኋለሁ። በዛ ህግ መሰረት እንግዲህ ከትልቅ መስፈሪያ ወደ ትንሽ መስፈሪያ በምንቀይርበት ጊዜ ምን እናደርጋለን? እናበዛለን ማለት ነው። እናበዛለን ስለዚህ አራትን አራት ሊትር አይደል፣ አራት ሲባዛ በ1000 ማብዛት ነው የሚሆነው ማለት ነው። አንድ ሊትር 1000 ሚሊ ሊትር ስለሆነ አራት ሲባዛ በ1000 4000 ሚሊ ሊትር ይሆናል። ይሄ መልስ የለ መልስ 5000 ሚሊ ሊትር፣ ይሄ መልስ 7000 ሚሊ ሊትር። ሶስተኛው ጥያቄ የሚከተሉትን ወደ ሊትር አሁን ደግሞ ወደ ከፍተኛ መስፈሪያ ስለሆነ ማካፈል ነው የሚሆነው ማለት ነው። አምስት መቶን በአንድ ሺ እናካፍላለን እና ያላቸው ዝምድና መጀመሪያ በአንድ ሺ ስለሆነ አምስት መቶ ሲካፈል በአንድ ሺ ይሆናል እ ሁለት ዜሮ ይችን ሁለት ዜሮ ታጠፋታለች ማንና ማን ቀሩ ማለት ነው። አምስትና ከላይ ማለት ነው ከታች ደግሞ አስር። ይህ ማለት አምስት አስረኛ ሆነ ማለት ነው። አምስት አስረኛ ማለት በሌላ አገላለጽ እዚሽ ጋር አንድ ዜሮ ስላለች በሀሳብ እዚሽ ጋር እዚሽ ጋር ነጥብ አለች በሀሳብ አትቀመጥም። ማስቀመጡ አስፈላጊ ሳይሆን አንድ ዜሮ እዚህ ስላለች እዚህ ያለችዋ ነጥብ አንዴ ወደኋላ ትዘላለች። ይህ ማለት ምን ማለት ነው? ዜሮ ነጥብ አምስት ብለን እንድንጽፍ ያስገድደናል ማለት ነው። ዜሮ ነጥብ አምስት እሺ ወደ ለስመጣ 250 የሚለው 250 በ1000 ሲካፈል፣ 250 በ1000 ሲካፈል ይሄው እቺ 1 ዜሮ እቺ 1 ዜሮ ታጠፋትና ስንት ይቀረናል? 25 100ኛ የሚል ይቀራል ማለት ነው። ይቺ ሁለት ዜሮ ይቺ ሁለት ዜሮ እዚህ ጋር በሀሳብ የተቀመጠችን ነጥብ ሁለቴ ወደ ኋላ እንድትዘል ያደርጋታል ማለት ነው። አንድ ሁለት። ስለዚህ ምን ተብሎ እንዲጻፍ ያስገድደናል? ዜሮ ነጥብ ሁለት አምስት ብለን እንድንጽፍ እንገድዳለን ማለት ነው። ወደ አራተኛው ጥያቄ ስንመጣ ይበልጣል፣ ያንሳል ወይም እኩል ይሆናል እያል እንድናወዳድር ነው የሚጠይቀን። ሀ ላይ ጥያቄ ሀ ላይ ሁለት ሊትር እና እዚህ ላይ ደግሞ ፊት ለፊት የሚታየው አንድ ሺ አምስት መቶ ሚሊ ሊትር ይላል። ስለዚህ ሁለት ሊትርን እስኪ ወደ ሚሊ ሊትር ስንቀይለው ስንቀይረው ሁለት ሊትር ማለት ሁለት ሺ ሁለት ሺ ሚሊ ሊትር ማለት ነው። ዳሽ እዚህ ጋር ደግሞ አንድ ሺ አምስት መቶ አለ አንድ ሺህ አምስት መቶ አለ ስለዚህ እዚህ ሁለት ሺህ እዚህ አንድ ሺህ አምስት መቶ ሰው ይበልጣል ነው የምናደርገው እዚህ ምልክት ማለት ነው በዚህ መሰረት እዚህ ጋር ይበልጣል እናደርጋለን እሺ ወደ እሺ፣ ያው ጥያቄ ነው ይሄ። ሃንሰራን አይደለ? ሃንሰራን ለላይ 6000 ሚሊ ሊትር እና ስድስት ሊትር ናቸው። እዚህ ያለው አንድ ሊትር 1000 ሚሊ ሊትር ስለሆነ 6 ሊትር የሚለውን ወደ ሚሊ ሊትር ሲቀይረው 6000 6000 ሚሊ ሊትር ሆነ። ዳሽ እዚህም 6000 አለ። ስለዚህ እኩል ይሆናሉ ማለት ነው። ሐመር ውሃ ላይ 9000 ሚሊ ሊትር ይላል። 9000 ሚሊ ሊትር እዚህ 8 ሊትር ይላል። 8 ሊትር ማለት 8000 8000 ሚሊ ሊትር፣ እዚህ ደግሞ 9000 ሶ ይበልጣል፣ ምልክት እናደርጋለን። እዚህ አራት ሺ ሚሊ ሊትር ይላል። እዚህ አምስት ሊትር ይላል። አምስት ሊትር ማለት 5000 ሚሊ ሊትር ማለት ነው። 5000 ሚሊ ሊትር ሶ፣ እዚህ ጋር አራት ሺ ስለዚህ ያንሳል የሚለውን ምልክት እናስቀምጣለን። አምስተኛ ጥያቄ አንድ የውሃ መያዣ እቃ አምስት ሊትር እና አምስት ሊትር እና እና ግማሽ ሊትር ውሃ ቢዝ የውሃው መያዣ እቃው ስንት ሚሊ ሊትር ሆነ? አንድ ሊትር እና ግማሽ ሊትር ማለት አንድ ተኩል አንድ ተኩል ማለት ነው። አሁን አንድ ሊትር ስንት ነው? አንድ ሊትር ማለት አንድ ሺ ማለት ነው። አንድ ሊትር ግማሽ ሊትር ማለት ደግሞ የአንድ ሺ ግማሽ አምስት መቶ ማለት ነው። አምስት መቶ እና አንድ ሺ ስንደምራቸው አንድ ሺ አምስት መቶ ሆነ ማለት ነው። አንድ ሺ አምስት መቶ ሚሊ ሊትር ሆነ። ወደ ስድስተኛ ጥያቄ ስንሄድ ተማሪ ኡመር ይላል ተማሪ ኡመር አምስት መቶ ሚሊ ሊትር በሚይዝ ውሃ መያዣ ሶስት ጊዜ ይጠጣል በቀን የጠጣው የውሃ መጠን ስንት ሊትር ነው? 500 ሚሊ ሊትር 500 ሚሊ ሊትር 500 ሚሊ ሊትር ሶስት ጊዜ ማለት በሶስት ማብላት ማለት ነው። እነዚህን ስንደምራቸው 500 500 500 1500 ሆነ። 1500 1500 ምን ሚሊ ሊትር ስንት ሊትር በሊትር ነው የጠየቀን አይደል አንድ ሺ አምስት መቶ ሚሊ ሊትር ነው አንድ ሺ በሊትር ስንገልጸው ስንት ይሆናል ማለት ነው አንድ ሺው አንድ ሊትር ማለት ነው አንድ ሊትር ማለት ነው አምስት መቶ ግማሽ አንድ ሊትር እና አንድ ሊትር እና ግማሽ ሊትር ግማሽ ሊትር ይሆናል ወይም አንድ አንድ ተኩል ሊትር እንላለን። ሶ 1500 1500 ማለት ይሄ ነው። ሲካፈል በ1000 ይሄ ማለት በሌላ አሰራር ይሄ ሁለት ዜሮ ይሄ ሁለት ዜሮ ያጠፈዋል። ስንት ቀረ ማለት ነው? 15 አስረኛ። እሺ፣ 15 አስረኛ ማለት እዚህ ጋር በሐሳብ የተቀመጠች ነጥብ አለች። እቺ ነጥብ አንድ ወደዚህ ትዘላለች። ለምን እዚህ አንድ ዜሮ ስላለ፣ ይህ ማለት አንድ ነጥብ አምስት ሊትር ማለትም ይቻላል ማለት ነው። ውድ ተማሪዎች፣ በተነጋገርነው መሰረት መደመርና መቀነስን ወደምናይበት ክፍል እንግባ ደግሞ ይዘትን መደመርና መቀነስ። እሺ እዚህ መጽሐፉ ላይ ያለው ምሳሌ እናንተው ተጠቀሙበት። እኔ ሌላ ምሳሌ ልስጣችሁ። አሁን ተመልከቱ። እዚህ ጋር ከቀላል ልጀምርላችሁ። 12 ሊትር ከ450 ሚሊ ሊትር ሲደመር 20 ሊትር ከ330 ሚሊ ሊትር። ይሄ 0 ሲደመር 0 0፣ 5 እና 3 8 አራትና ሶስት ሰባት ሁለትና ዜሮ ሁለት አንድና ሁለት ሶስት ሰላሳ ሁለት ሊትር ከሰባት መቶ ሰማንያ ሚሊ ሊትር ይሆናል። ይህ አይገርምም። እሺ ወደ አስገራኙ ክፍል እንምጣ። 0 ሲደመር 0 0፣ ዜሮ ሲደመር 0 0፣ 9 ሲደመር 5 14። አንድ ሺ 400 ሚሊ ሊትር ሆነ ማለት ነው። ሚሊ ሊትሮቹን ስንደምራቸው ይህ ምን ያሳየናል? ይህ ምን ያሳየናል? አንድ ሺ 400 አያችሁ። አንድ ሺ ስንል ምን? አንድ ሺ አራት መቶ አንድ ሺ ራሱን ችሎ አንድ ሺ የሚለው ምን ይሆናል ማለት ነው። አንድ ሊትር ይሆናል ማለት ነው። አንድ ሊትር ይሆናል። አንድ ሺ የሚለው አራት መቶንን ቶውና ይቺን አንድ ብናነሳት አራት መቶ ይቀረናል። ስለዚህ እቺ አንድ ሺ የምትለዋ ለአቅመ ሊትር ስለደረሰች አሁን ይህን ስንደምረው ስንት ይሆናል? በመጀመሪያ ሁለት አንድና ሁለት ሲደመሩ 3 32 ይቺን አንድን እዚህ ጋር ሳመጣት ምን ትሆናለች ማለት ነው 32 ነበራለ 33። ይሄ ደግሞ 400 33 ሊትር ከአራት መቶ ሚሊ ሊትር ብለን ነው የምናስቀምጠው ማለት ነው። ስለዚህ አንድ ሺና ከአንድ ሺ በላይ ከሆነ አንድ ሺ ራሱ ላይ ከመጣ ሚሊ ሊትሩን ስንደምረው አንድ ሺ ከመጣ በቀጥታ ወደ ሊትሩ እናመጣዋለን ማለት ነው። ሚሊሊትሩ ዜሮ ዜሮ ይሆናል። አንድ ሺና ትርፍ ካለው ትርፉን ልክ አሁን ስደምር አንድ ሺ አራት መቶ ዝች ላይ መታለቻል አንድ ሺዋን አመጣትና ለነዚህኞቹ ለሊትሮቹ አንድ ሊትር ስለሆነ ለእሱ ሰጠዋለሁ። ሰላሳ ሁለት የነበረው እነዚህ ሁለቱ ሲደመሩ ሰላሳ ሁለት የነበሩት ሰላሳ ሶስት ይሆናሉ እንላችኋለሁ። ግልጽ ካልሆነ ሌላ ምሳሌ ተጨማሪ ካስፈለገ ኮሜንት ላይ ያስቀምጡልኝ። ወደ መቀነስ ሊሄድ እንዳንሰለሻች መቀነስ ላይ ስመጣ ከቀላል ጀምር፣ ከዜሮ ላይ አምስት ስለማይችል ይበደርና ከዚች ከአምስት ይበደርና ከአስር ላይ አምስት አምስት፣ ይቺ አምስት የነበረችው አራቱን አለች። ከአራት ላይ ሶስት አንድ በጣም ጥሩ እሺ። ከሃያ ላይ ሶስት ስንቀንስ 17 በቃ 17 ሊትር ከ15 ሚሊ ሊትር። እሺ አይገርምም። አሁን ወደ እዚህ ልምጣ፣ ተመልከቱልኝ። እንግዲህ ከመቀነሱ ላይ ከ45 ላይ 50 ነው የሚቀነሰው። አያችሁ፣ አይችልም። ስለዚህ ከዚህ ከ20 አንድ እበደላለሁ። ሃያ ወደ 19 ትቀየራለች ሃያ ግን ሊትር ነች፣ ልብ በሉ ከሃያ ሊትር ላይ አንድ ሊትር እበደራለሁ እና እቺ ሃያ 19 ሊትር ሆናለች። እንዳትረሱ 19 ሊትር ሆናለች። አንድ ሊትር ወደዚህኛው ግሩፕ መጥቷል። ወደዚህ ግሩፕ መጥቷል። አንድ ሊትር አንድ ሊትር እዚህ ግን ያሉት በሚሊ ሊትር ናቸው እና ወደ ሚሊ ሊትር እንመነዝረዋለን ማለት ነው። እና ስንት ይሆናሉ? አንድ ሺ እና አርባ አምስት አንድ ሺ አንድ ሺ አርባ አምስት የሚለው ወደ አንድ ሺ አርባ አምስትነት ተቀየረ ማለት ነው። መጀመሪያ ይህን ማድረግ ይኖርባቸዋል። የማይችል ከሆነ ከአንድ ትበደሩ አንድ ስትበደሩ ግን ወደዚህኛው ስታመጡ ግን ወደ ሚሊሊትር ምንዛሬ ይመነዘራል። ከአንድ ሺ እንግዲህ ከአንድ ሺ አርባ አምስት ላይ በቀጥታ ሀምሳ ትቀንሳላችሁ። ሀምሳ ስትቀንሱ ዘጠኝ መቶ ዘጠና አምስት ይሆናል ዘጠኝ መቶ ዘጠና አምስት ይሆናል ማለት ነው። ይቺ 19 ይሆናለች ብያቸዋለሁ። ከ19 ላይ 9 10 10 ሊትር ከ995 ሚሊ ሊትር ይሆናል። መምህር ማምር ነኝ። በክፍል ስድስት እስከምንገናኝ ድረስ ለዛሬ እዚያ ላይ ጨርሳለሁ። ወላጆችን እጅግ አመሰግናለሁ። ተማሪዎችም ጠንክራችሁ አንብቡ። ቻው